ተልኮ ነው በቃ ልጁ በሃይሚና በብሩኬ መሃል ገብቶ አጣልቷቸው ያው ይው እንዳ እያያቸው ቤተሰብ በጣም ነው የሚያሳዝነው በጣም እንደዚህ አይነት ነገር ሳይ እኔ ለመጀመሪያ ጊዜ እርስ በራሳቸው ሲደባደቡ በጣም ነው እግዚአብሔር የደነገጥኩት ሀይሚዬ በቃ እኔ እንጃ በእናታቸው ራሷን እንድትጠብቅ ነው የምፈልገው። ውዶቼ ይሄን ቪዲዮ በእናታችሁ ላይክ አርጉ ላይክ እያደረጋችሁ ሼር ምናምን እያደረጋችሁ እስቲ ለሀይሚ አድርሱልኝ በእናታችሁ ሀይሚ አትከፍትም ኢንቦክሷን አከፍትም ምንም ነገር የምታደርገው ነገር የለም አሁን እችል ልትጠቃ ትችላለች አሁን ይሄ ሁሉ ነገር ሰበብ እያደረገች ያለችው ብሩኬ ማነቃም እሷም አልነቃችም ይሄ ሁሉ ነገር እያደረገች ያለችው የብሩኬ ቀድሞ ፍቅረኛ ነች ማን እንደሚረዳኝ አላቅም ብቻ እሷ ነች ይሄ ሁሉ ነገር እያደረገች ያለችው ሀይሜና ብሩኬ እንዲለያዩ ነው ይሄ ሁሉ ነገር ይሄ ሁሉ ሴራ እያደረገች ያለችው። ልጁ ተልኮ ነው ልጁ እኮ ተልኮ ነው። በቃ ልጁ በሀይሚና በብሩኬ መሀል ገብቶ አጣልቷቸው፣ ያው ው እያያችሁ ነው እየተበጣበጡ እንዳለ ማለት ነው። እንግዲህ እኔ በጣም ያዘንኩት ሀይሚ ስታልቅ ሳይቻለሁ። ብሩኬም እግዚአብሔር ይጠብቅ። ተው ብሩኬ ተረጋጋ፣ ለእናትህ ስትል ተረጋጋ እባክህ። እባክን ስሙ። አሁን ደግሞ ጨርሻለሁ ጨርሻለሁ የምትለውን ነገር ደግሞ አቁም። ሌላ ሌላ ነገር ነው ደግሞ ሰው የሚወስድብ። ጨርሻለሁ ከአንቺ ጋር ምና የምትለውን ነገር ተው። እናንተ አሁን ምንድን ነው መሰላችሁ? ሴራ የተሴረባችሁ የተጠነሰሰባችሁ ያለውን ነገር ፈልጋችሁ ማግኘት ሲገባችሁ እርስ በራሳችሁ እንድትደባደቡ፣ እርስ በራሳችሁ እንድትባሉ ነው ልጅቷ ያደረገቻችሁ በቃ እና ቤተሰብ አሁን ምን መሰላችሁ ፎቶ ሁሉን ነገር የላከችው የብሩኬ የቀድሞ ፍቅረኛ ነች ለሀይሚ ማለት ነው እና እሱ እሱ ይሄን አቅም ብሩኬ የሚያውቀው ጉዳይ የለም ብሩኬ ቢያውቅ እኮ ጥሩ ነበር ግን እሱ ብሩኬ የሚያውቀው ጉዳይ የለም እና እቺ ልጅ ምንድን ነው ስራዋን እየሰራች ነው ያለችው አላቅም አሁን ሀይሚ የምትናገረው የበፊቱን ነው የሚያስረዳሽ ያሆኔ አሁን አሁን ብሩኬና ልጅቷ ያወራሉ ይሄን ብቻ ነው ማወቅ ምንፈልገው። አሁን እኮ በሁለቱም ነው የድሮውና የአሁኑን ነው እያያያዘች። የአሁኑም የድሮ ምን አይመለከተኝም ነው እያለች ያለች። እንዴ ምን አይመለከተሽ አሁን በሷል እንዴ ፀባችሁ ያለው ፀባችሁ እኮ በዚህ ነው። አሁን እኮ ነው ምንም እናው ጠቃላችሁ ሁሉ ነገር ይነሳል። አሁን መጨረሻ ላይ ኃይሚ ላይ ይሳበባል። ይውላችሁ አሁን ድብድቡም ተነሳ ሁሉ ነገር አሁን ማን አነሰ የሚባለው ወይ ብሩኬ እስሪ አሁን እስር ቢገባስ ልጁ ክስ ቢመሰረበት የሰው ልጅ ደብድቧል፣ አይታችኋል ደብድቧል። ክስ ቢከሰስሳ እንዴ ብሩኬ ቢከሰስ ብሩኬ ቢታሰር ሰው በዚህ ሰበብ፣ ይሄ ሁሉ ነገር ማን ነው እያደረገ ያለው? ያቺ ፍጉር ልጅ ነች እያደረገች ያለችው። ይሄን ደግሞ ሃይሚን ማወቅ አቅቷታል። እውነት በጣም ነው ያዘንኩ ዛሬ በጣም በጣም ብሩክ። እኔ እንደዚህ ሆኖ አይቼው አላውቅም ትንፋቱ እስከሚያያዝ ድረስ። እና እኔ ለብሩኬ ነው የምፈራው። ይሄ ብሩክ ልጁ በጣም አደገኛ ልጅ ነው። ልጁ አደገኛ ልጅ ነው። ለብሩኬ ላይ ቅናትም አለበት። የቅናት መንፈስም አለበት። እሱ ምንድነው ሀሳቡ ሃይሚን ከብሩኬ ጋር አለያይ ተብሎ በደም ባርጋ ልጅቷ ለልጁ በደም ባርጋ ገንዘብ ከፍሎ አለች። እንደዚህ አደርግም ነበር ከፍሎ እኔ እኮ መረጃው ስለደረሰኝ፣ ልጅቷ በትላንትና ያናገርኳ ልጅ ሁሉ ነገር ታቃለች ልጁ እሷ እንደላከችው ሀይሚን እንዲጠጋት በብዙ በብዙ ነገር ተጠጋግቶ ብሎ እሷን እንዲያጠቃት ነው የፈለገችው። አሁን እንግዲህ ዛሬ አይታችኋል እንደሆኑ ፍፄ ደግሞ ባክህን አንተ በቃ እንትን አታርቅ አትጣላ። አሁን አንተ እነሱን ማስማማት ነው የሚገባ እንጂ ከብሩኬ ጎንም ከሃይሚም ጎንም አብረ ቁመው እነሱን ማስማማት ነው ያለብን። ለምን አሁን አንተ ምንድን ነው ወደ ወደ ሃይሚ እያደላ ሃይሚ እንድት እንትን እንድትል እየተባለ ነው? አሁን ሃይሚ ላይ ነው ሰው ሁሉ ፎከስ እያደረገባት ያለው። ስለዚህ ባክን ፍፄ ከቻል ከቻል ሁለቱም ጎን ቁመ ማሳረቅ ነው ያለባችሁ። ግን እኔ ይሄ ነገር በቀላሉ የሚቀጫ አይመስለኝም። ቤተሰብ በጣም ከባድ ነገር ነው ማርያምን ሳይ በጣም ነው የፈራሁት። እንደዚህ ተደባድቦ ማይቻቸው አላውቅም። እርስ በራስ እንደው ይጨቃጭቃሉ ይላል እንጂ አላውቅም። ሄኖክ እንግዲህ አይታችኋል። ሄኖክ ወንድሜ አደርጎም ወንድሜ ሃይሚ ላይ የሚያደርግ ልጅ አይደለም። እኔ በወንድሜ እተማመናሉ መቶ በመቶ ብሎ ነው የቆመለው። ወንድሙ ማለ ቡሩኬ ማለት ነው። እና አሁን ደሞ ፍፄ ደግሞ ምንድን ነው ልክ ብሩኬ በቃ የብሩኬ ላይ የሆነ እንትን ነገር እያደረገበት ነው። እኔ አላቅም ብቻ እውነት እኔ ማየው ነገር ምንም አልጣመኝም። ፍጼ ላይ ያየት ያለው ነገር ምንም እኔ አልጣመኝም። ብቻ ፍፄ ቢስተካከል ጥሩ ይመስለኛል። የድሮ ጸባይ ወ የድሮ መልኩም ቢመልሰው ይሻለዋል ነው የምለው። እውነት እኔ ደብሮኛል ፍፄ በሚያደርገው ሁኔታ ማለት ነው። እና ሀይሚዬ ስታለቅስ በጣም ነው ያዘንኩት። እውነት እኔ አላቅም ብቻ እንዴት እንደሆኑ ይሄን ነገር ደግሞ መፍታት ያለባቸው እኔ በቃ ይሄ አላቅም፣ ብሩክን ሀይሚን የሚፈቱት አይመስለኝም እውነት። ቤተሰብ ካልገባበት በጣም ከባድ ነገር ነው። ከዚህ በኋላ የሚፈጠረው ከባድ ነገር ነው። ሀይሚም እንግዲህ ቤት ለቅቄ ሄዳለው፣ ካልሆነ አገር ለቅቄ ሄዳለው እያለች ነው። ይሄ ሁሉ ነገር ደግሞ ይኸውላችሁ ምን መሰላችሁ፣ አሁን አንድ ነገር ስታመጡ የሆነ ነገር ስትጣሉ እራሳችን መፍታት ሲገባችሁ ሌላ ነገር ውስጥ ትገባላችሁ። አሁን አይሚ ይሄን የባለፈውን ነገር አምጥተሽ ስታሳዩ መጀመሪያ አላሳይም አላሳይም ከማለት ከመጀመሪያ ያየሹ ቀን ብድግ አድርገሽ ብሩኬ እንዲህ እንዲህ ነው የምትኖረው፣ ይሄ ሁሉ ነገር ላይም አትዳረሱም። እናንተ መጀመሪያ የሆን ነገር ታርቁ ታርቁና፣ ከዛ በኋላ ምንድነው ጸብ እንዲነሳ ይደረጋል። ስለዚህ እኔ በጣም ነው አሁን ብሩክን እግዚአብሔርን ነው የምላቸው፣ ሊታሰር የሚችል አሁን በጣም ህግ ጠብቋል። ሰው እንዲች ከተነካ ወዲያው ነው እስር ቤት የምትገባው የምትወረወረው። ከገባ ደግሞ መውጫ የለህም። በአሁኑ ሰዓት አዲስ አበባ ላይ ማለት ነው። እና ብሩክን እግዚአብሔር ይጠብቀው ከክፉ ነገር ነው የምልህ። እውነት ለእናት ስትል ስነስርዓትን ብትይዝ ይሻላል ብሩክ፣ እውነቴን ነው የምናገረው። የሰው ልጅ ደብድበ አሁን ነገር ምን እንደሚፈጠር አይታወቅም። ብሩክ ላይ ነገር ምን እንደሚፈጠር ምን ይፈጠር አይታወቅም። እንዴት ነው ሰው ደብድቦ? እንዴት እንዴት ነው ዝም የሚባለውስ? እንዴት የሆን ነገር እስቲ ያደርጉት እስክሩኬን ማርያምን ነው ማለት በጣም የሚያሳዝናል የሚፈጠረው ነገር በጣም የሚያሳፍረው ነው። አላቅም፣ ብቻ እኔ ለምን እንደዚህ እየተፈጠረባቸው እንደሆነ ለማንኛውም፣ ቤተሰብ ወዳቸዋለሁ፣ አክብራቸዋለሁ። ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ቻው ቻው።